ጌታ ማን ነው? አንድ መንፈስስ። እሺ ቀጥሎ፣ አንድ አካል አለ። ማን ነው? እና ቤተ ክርስቲያን ማለት ነው። ፈራችሁ ስንለው፣ እሺ ነው። ሊቀይር እኮ ማነች? አንድ አካል ነው ያለው እሷም ዓለም አቀፋይቷ ዩኒቨርሳል ቸርች ቅድስት ቤተ ክርስቲያን ነች። በሐዋርያትና በነቢያት መሰረት ላይ ሰራችው። እሺ ወዳጅ፣ አንድ አካል ሲባል ክርስቶስና አማኞች አንድ ላይ ሲገጣጠሙ ማለት እንጂ፣ ሶስቱ አካል አባት ወልድና መንፈስ ቅዱስ አብ አብ ነው። ወልድ ወልድ ነው። መንፈስ ቅዱስ መንፈስ ቅዱስ ነው። ሶስት አካላት ነው። አንድ አብ አለ። አንድ አባት አለ። አንድ ጌታ ደግሞ ኢየሱስ ክርስቶስ አለ። አብ ኢየሱስ አይደለም፣ ኢየሱስ አብ አይደለም። አንድ መንፈስ መንፈስ ቅዱስ አለ። ከአብ የወጣ በወልድ የተላከ አንድ መንፈስ ቅዱስ አለ። ሦስት አካላት። ቀጥሎ ደግሞ ወደኛ ይመጣል። አንድ አካል ደግሞ አለ። ያም ክርስቶስ ራስ፣ ቅዱሳን አንድ ላይ አካል ለየብቻ ደግሞ ብልቶች ወይም መምበርስ የሆንበት የተገጠመ ዓለም አቀፋዊ የማትታይ መንፈሳዊ አካል እሷም የሕያው የእግዚአብሔር ቤተ ክርስቲያን ትባላለች። ቅድስትና ሐዋርያዊት ቤተ ክርስቲያን ትባላለች። ሐዋርያትና የአዲስ ኪዳን ነቢያት ባስተማሩት ትምህርት ወይንም መሰረት ላይ የታነጸች ማህበር ነች። በምዕራብ ዓለም፣ በምስራቅ ዓለም፣ በሰሜኑ፣ በደቡብ ሁሉ ያሉ እውነተኛ አማኞች ብልትና አካል ሆነው በግል ብልት፣ በጋራ አካል ሆነው አካል ደግሞ ራስ ስለሚያስፈልገው ክርስቶስ ራስ በመሆን ክርስቶስና እኛ አንድ ላይ ሳይሆን አንድ የሆንባት ክፍል ቦዲ ኦፍ ክራይስት፣ የክርስቶስ አካል ቅድስት ቤተክርስቲያን ትባላለች። እዚች ቤተ ክርስቲያን ውስጥ ወይም ጠያቄው ግልጽ እንዲሆንልህ አንደኛ ቆሮንቶስ 12 ቁጥር 12ን ማውጣና እናንብ። በመንፈስ ቅዱስ የተጠመቀ ነው። ምን ለመሆን ነው? በመንፈስ ቅዱስ መጠመቅ ማለት ካሪዝማቲክ ልምምድ ማለት አይደለም። ወንጌል ወደ ልባችን ውስጥ በእውቀት የገባባት ያቺ ሰዓት የመንፈስ ቅዱስ ጥምቀት ትባላለች እንጂ ወንበር ላይ መዝለል አይደለም። እሱ ብዙ ገና ይጠናል። ኢየሱስ የእግዚአብሔር ልጅ እንደሆነ እውቀት ወደ ልብ የገባባት ሰዓት የመንፈስ ቅዱስ ጥምቀት ተፈጽሞልሃል። በመንፈስ ቅዱስ ጥምቀት ሰዓት በማናውቀው ታላቅ ቦታ ላይ በታላቁ አምላክ የተፈጸመ ማንም ቢነግረን ለማመን የሚከብደን ታላቅ ነገር ተፈጽሟል። ታላቅ ነገር ያን በስብከት መግለጥ አይቻልም። በመዝሙር መግለጥ አይቻልም። በጸጋ ስጦታ መግለጥ አይቻልም። በጩኸት መግለጥ አይቻልም። ወንበር በመስበርና በመሰባበር በጥፊ በመመታታት ማይገለጥ የተወደደና የተቀደሰ ትልቅ ነገር እግዚአብሔር አብ በመንፈስ ቅዱስ አማካኝነት እግዚአብሔር ወልድ ደግሞ እኛን በማጠመቁ የተፈጸመ ትልቅ ነገር አለ። ምን መንፈስ ቅዱስ ተጠምቅ ያሉ ራዱን አማክሬባቸው ሰለባዴ ይህች ነሽ ጥምቀት በጣም አወረድከው ወረደ ወረደታች ገባ። ምንድን ነው የተፈጸመው? መንፈስ ቅዱስ ጥምቀት ምንድን ነው? የመንፈስ ቅዱስ ጥምቀት አላማው አላማው፣ እንግዲህ መንፈስ ቅዱስን መቀበል የሚባል አለ። አላማው ምንድን ነው? ለመጀመሪያ ጊዜ ከስላሴ ጋር ህብረት መጀመር ነው። መንፈስ ቅዱስን መቀበል እስክትቀበሉ የሚለው ወይም ተቀበሉ የሚለው ከስላሴ ጋር መጀመሪያ ጊዜ ህብረት ስታረክ ማለት ነው። በመንፈስ ቅዱስ ነው ህብረት የምታረክ ስትገባ ማለት ነው። ቀጥሎ ያለው ምንድን ነው? መታተም። ለምንድን ምንታተም? ገጭ አይደለም። እሺ መታተም ምንድን ነው? በመንፈስ ቅዱስ መታተም መንፈስ ቅዱስ ውስጥ ገብቶ እንደ ፖስታ መታሸግ ማለት። ይሄ ፖስታ ቢሆን መታተም ማለት አንተ እዚህ ውስጥ ገባና ፖስታው ሲልድ በእንግሊዝኛ ይደረግ በግዕዝ ቋንቋ ወይም በሰሜንኛ ይታተማል። በእኛ ሀገር ቋንቋ በከተምኛ ይታሸጋል። መታሸግ ወይም መታተም ለምንድን ነው እንደዚ ምንደረገው? መንፈስ ቅዱስ ውስጥ አማኙ የገባ በመንፈስ ቅዱስ ሲልድ ይደረጋል። ለምንድን ነው እሱ ለቤዛ ቀን የቤዛ ቀን ምን ማለት ነው? እግዚአብሔር አብ በልጁ በኩል ይህን ምድር ያተራመሰዋል፣ አይደል? ከፊት የተዘጋጀ ትልቅ ቁጣ አለ። በዚያን ቀን ላይ ውስጥ ገብተው ሲል ያልተደረጉ ውጭ ያሉ ሰዎች በሙሉ ምኑ ያገኛቸዋል? ቁጣው። ስለዚህ ለመች ቀን ነው የታተምነው? ለቤዛ ቀን። ያን ቀን እንዳያገኘን ማለት ነው። ሌላኛው ደግሞ በመንፈስ ቅዱስ መጠመቅ። አሁን ያለው ሌላው መቀባት ነው፣ ከዛ መሞላት ነው። እችኛዋ ሶስተኛው ነው በመንፈስ ቅዱስ መጠመቅ ለምንድነው የተጠመቅነው? የመንፈስ ቅዱስ ጥምቀት ዓላማው ምንድን ነው? ዛሬ መንፈስ ትጠመቃላችሁ፣ ትጠመቃላችሁ፣ ተጠቀዛ ኦ፣ በመስኮት መዝለል፣ በር መሰባበር። ኧረ አይደለም እንዴ! እንዴ፣ እንደዚህ ይውረድ እንዴ! ኧረ አይደለም። ማንም ቢሰብክላችሁ ለማመን የሚከብድ እንዴት እንደተፈጸመ ራሱ ሥላሴ ብቻ የሚያውቀው የሆነ ነገር በእኔና በእናንተ ላይ ተፈጽሟል። እኔና እናንተ እንኳን እንደተፈጸመብን አናውቅ። ስንሰበክ ነው እንዴ? አላካ እንዲውኛለው ስንሰበክ ነው እንዴ? ነገር ለዛም ነው ጳውሎስ የቆሮንቶስ ክርስቲያኖች በመንፈስ ቅዱስ ጥምቀት በሰማያዊው ዓለም ውስጥ ወይም በመንፈሳዊው ዓለም ላይ ምን እንደተፈጸመባቸው ስለማያውቁ እንዲያውቁ ጻፈላቸው። አሁን ሲጽፍና ሲያንቡ ጉድ ነው እንደዚህ ተደርጓል እንዴ? ይላሉ። ምንድን የተደረገ ነው? እና ያቆሮንቶስ 12 እናውጣላቸው አስራ ሁለት ከቁጥር አስራ ሁለት ጥያቄ አካል ስላልከኝ አካል የሚለው ስላሴን ሳይሆን ቤተክርስቲያን ነው ለማለት እሺ፣ እሱም ደግሞ ለማብራራት ነው ይሄንን ጥቅስ የምንሰጥ። ቁጥር አስራ ሁለት አየህ ቅድም አንድ አካል ያለውን አሁን ታገኘዋለህ። አካልም አንድ እንደሆነ ብዙም ብልቶች እንዳሉበት ነገር ግን አካል ስንት ነው? የሰው አካሉ ስንት ነው? አንድ ነው። አካል ከየት በታች ነው? ከአንገት በታችን። ይሄ ሁልጊዜ አካል በሚል አይጠቀስም። የሚጠቀሰው ራስ በመባል ነው። አካል ስንት ነው ግን? አንድ እንደሆነ ውስጡስ ግን አካል ውስጥ አሁን እኔ እኔ አሁን ይሆንና አንድ አካል ነው ያለኝ። እሺ እኔ ስንት አካል አለኝ? አንድ አካል አለኝ። ብልቶችስ ውስጥ ሴል ምናምን፣ ነርቮች፣ ቲሾች ደሞ ውስጥ ሜምበርስ ምንድነው እዚህ ኦርጋኖች ምናምን ስንት ነው? መዓት ነው። ሁሉ ተገጣጥመው ስንት አካል ሰርተዋል? አንድ አካል ሰርተዋል። አካል አንድ እንደሆነ ብዙ ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አራት ነጥብ ነው ነጠላ ሰረዝ ጎድ እኮ ነው። ክርስቶስ ደግሞ እንዲሁ ነው። ቤተ ክርስቲያን ደግሞ እንዲህናት አይለም። ለምንድን ነው? ስለ ቤተ ክርስቲያን ስለ አካል ወይም ስለ ቤተ ክርስቲያን እያወራ ክርስቶስ እንዲህ ነው ብሎ የሚጨርሰው ነጠላ ሰረዝ አርጓል። ልንገባ ነው አሁን ልንመጣ ነው። ብልቶቹ እነማ እንደሆነ ሊነገር ነው። ቤተ ክርስቲያን እንዲህናት አይለም። አካል አንድ ነው ብልቶች ግን ብዙዎች ናቸው። ግን ብዙ ብልቶች ቢኖሩም አካል አንድ እንደሆነ ክርስቶስም እንዲሁ ነው አለ። ለምን ይመስላችኋል? ለምሳሌ በእኔ ውሰዱ። እዚህ ጋር አንድ አካል አለ፣ ውስጡ ግን ብዙ ብልቶች አሉ። መንበርስ አሉ፣ የአካል ብልቶች አሉ። ውስጥ ስትገባ ኩላሊት፣ ጉበት፣ ምናምን ማጥቅር አቅንቧል። እና እኔ መሆኔም በምንድን ያወቃችሁት? አሁን ማት ሰዎች እዚህ ቆመን የሁላችንም ጭንቅላት ተሸፍኖ ተሸፍኖ ብንቆም ማንም ምን እንደሆነ ለመለየት ይከብዳል። አይደለ? ለምንድን ነው ስለ ቤተ ክርስቲያን እያወራ አካል ነች፣ ብልቶች ናችሁ እያንዳንዳችሁ ምናምን አለና፣ አያችሁ? ክርስቶስ እንዲህ ነው። ለምንድን ነው የአካል መታወቂያው ምኑ ነው ራሱ? ስለዚህ ዳዊት ስትሉ ብዙ ጊዜ ይሄን ነው የምታስታውሱት፣ አይደል? ስለዚህ ቤተ ክርስቲያን እንዲህ ነች አይባልም። ቤተ ክርስቲያን ወይ ከእኛ መሀል አንዱ ተመርጦ ጳጳሱ ወይም አንዱ ተመርጦ ፓስተሩ ራስ አይሆን። ራስ ማን ነው? ክርስቶስ ነው። አሁን ምን አለ መሰለ ክርስቶስም ደግሞ እንዲሁ ነው ብሎ አራት ነጥብ ቢያደርግ ስለ ክርስቶስ ብቻ ይመስልን ነበር። እንዲሁ ነው፣ ነጠላ ሰረዝ። እንዴት ክርስቶስ እንዲሁ ነው? እንዴት አይሁድ ብንሆን? ኦ ማይ ጋድ ክርስቶስ እንዲሁ ነው። አያችሁ? እንዴት አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎችም ብንሆን፣ ጨዋዎችም ብንሆን እኛ ሁላችን ማን እንዲህ ነው? ማን እንዲህ ነው? ክርስቶስ እንዲህ ነው። እንዴት እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ምን ብለናል? ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። ጥምቀት ምንድን ነው? የቃሉ ፍች በግእዝ ጠመቀ ማለት በአማርኛ ጠለቀ ማለት ነው። አጠመቀ ማለት በአማርኛ ምንድን ነው? አጠለቀ አሰመጠ፣ ማለት ነው። ግሪክ ባፕቲዞ ባፕቲዞ፣ ግሪክ ነው። ባፕቲዝም የተባለው በእንግሊዝኛ ምን ማለት ነው? ባፕቲዞ ረጨ ነው። ምን ማለት ነው? ባፕቲዞ ሰጠመ ማለት ነው። ማስጠም ማለት ነው። ሙሉ በሙሉ ውሃ ውስጥ ሲሰጥም ሲሰወር፣ ባፕቲዞ አረገ ኢመርስ አረገ ይባላል። ኢመርሽን ስለዚህ በመርጨትም ጥምቀት የለም። እሱ ስፕሪንክሊንግ ነው እንጂ ባፕቲዞ ወይ ባፕቲዝም አይደለም፣ ወይ ማጥመቅ አይባልም፣ መርጨት ነው የሚባለው። ስለዚህ ጠመቀ መን ቀይሩትና፣ ግዕዝ እንዲገባችው ለቅ አርጉበት፣ ጠለቀ ማለት ነው። አጠመቀ ማለት አጠለቀ ማለት ነው። ባብቲዞ ኢመርስ አረገ ማለት ነው። ብዙ ጊዜ ማስረዳበት ምሳሌ አለ። ታይታኒክን አይታችኋል። ታይታኒክን አላያችሁ? አላያችሁ ማለት በቃ እኔ እንትኑ ሊንኩን ልክላችኋለሁ፣ ታያላችሁ። ከጥቂት ሰው በቀር ከትልልቅ ሰዎች በቀር ታይታኒክን ያላየ የለም። እና ስታገቡ ታዲያ ሁሌ እሷ ከፊት አንተ ከኋላ ሆነ እንዲህ ብላችሁ የምትነሱት እሱን አይታችሁ እኮ ነው በታይታኒክ በሀሳባቸው አይደለም። ታይታኒክ አለች። ይሄ ውቅያኖስ ነው ውቅያኖስ ነው። ከዛ በኋላ ታይታኒክ እንዲህ አለች። እስካሁን ባፕቲዞ አላረገችም። እየታየች ነው። ከላይ ሄደች ሄደች። እችን እንኳን ሲቀራት ባፕቲዞ አላረገች። እየታየች ነው። ሙሉ በሙሉ ሰምጣ ውቅያኖሱ ሲከርናትና የት ጋር እንደነበረች ስትጠፋ ይመርስ አርጋለች ባብቲዞ አርጋለች፣ ሰጥማለች። ጥምቀት እሱን እኔና እናንተ ኢየሱስ አነሳና በምን አጠመቀን? አንዳንድ ሰው የመንፈስ ቅዱስ ጥምቀት ሲባል ጸበል ይመስለዋል። ድንጋይ ላይ ቁጭ ብለ፣ ጠዋት ሄደ፣ በባልዲ ይደፉብሃል። እላይ ላይ የሚፈስ ነገር አይደለም እሱማ፣ አፈሰሱብህ ነው የሚባለው። ማጥለቅ ማጥመቅ የሚባለው በዛ ነገር ውስጥ ገብተ ስትሰወር ነው። ስለዚህ ኢየሱስ ክርስቶስ መንፈስ ቅዱስ ውስጥ አጠለቀን አጠመቀን። ያው እዛ ውስጥ የገባ ሁሉ የሚስበው ነገር ሁሉ የሚጠጣው ነገር ሁሉ እሱን ነው፣ መንፈስ ቅዱስን ነው። ስለዚህ በመንፈስ ቅዱስ ውስጥ ተሰውረናል። ስንጠልቅ ወይም ስንሰምጥና ስንሰወር ምን ይላል? ሕይወታችሁ ተሰውሯል፣ ሕይወታችሁ ተሰውሯል። ስለዚህ ምን ይባላል መጽሐፉ? የመንፈስ ቅዱስ ጥምቀት ዓላማው አይሁድ ብንሆን ግሪክ ሰዎች በአንድ መንፈስ ስንት ለመሆን አንድ አካል እንሆን ዘንድ እንብለናል፣ ተጠምቀናል። ያን አንዱን መንፈስም ጠጥተናል፣ እንጠጣለን፣ ተጠምቀናል ይላል። ስለዚህ ወዳጄ አካል የሚለው ስለ ስላሴ ሳይሆን ክርስቶስ ራስ፣ እኛ ደግሞ ብልቶች ስለሆንበት ቤተ ክርስቲያን ነው፣ ዓለም አቀፋ ቤተ ክርስቲያኑ ሳል ቸርች ቁጥር 27 ላይ ተጨማሪ ማብራሪያ ደግሞ ይሰጥሃል። እዚሁ አንደኛ ቆሮንቶስ 12 ቁጥር 27 እናንተም የክርስቶስ እናንተም ሲል ሁላችን አንድ ላይ ማለት ነው። አንድ ሰው ለብቻው አይደለም። እናንተም የክርስቶስ አካል ናችሁ፣ ሁላችን ብዙ እያንዳንዳችሁም ብልቶች ናችሁ። እግዚአብሔር ይመስገን እዚህ ውስጥ ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ኦር እግዚአብሔር ኢየሱስን ክርስቶስና ጌታ እንዳደረገው የሚያምን ሰው በሙሉ የኢየሱስ ክርስቶስ ብልት ሆኖ ምን ብሏል? ተገጥሟል። በምን ጥምቀት? በመንፈስ ቅዱስ ውስጥ በመጥለቅ በመስመጥ ይሄን ታላቅ ነገር ሲፈጸም አናስተውልም። ለምን? የመንፈስ ቅዱስ ጥምቀት ጴንጤቸርች ስንመጣ ጩኸት ስለሆነ ያልተጠመቃችሁኑ፣ የሆነ ነገር የሆነ ነገር ከዛ በኋላ ቀድሞ ይሮጣሉ። ከዚህ በፊት አስሬ አስራ አንድ ጊዜ የሚሯረጡ ሰዎች አሁንም መጥተው ፊት አውራሪ ሆነው ሲሮጡ፣ እኛም ስሜታችን ተነክቶ አብረን ሮጣለን። ጳውሎስ ይህንን አብደዋል ሊሏችኋል አለ።